ተመልካቾቻችን አሁንም እየተከታተላችሁ ያላችሁት የኢቫንጀሊካል ቴሌቪዥን ልዩ መስተንግዶ ፕሮግራማችንን ነው። በመቀጠል ለመድናንተ የምናደርሰው የምርጥ የማህበራዊ ሚዲያ ይዘቶች ብለን ያሰብናቸውን በዚህ ሳምንት ያገኝናቸውን ነው የሚሆነው ነው። ወደ ቀዳሚው ቪዲዮችን ንለፍ። በደለኛው ወንጀለኛው ሰው ሊቀበል የሚገባውን ሞትና ፍርድ ኢየሱስ እኛን ተክቶ በመስቀል ላይ ለእኛ ለመሞት ኃጢአት የማያውቀውን እርሱን ስለ እኛ ኃጢአት አደረገው። ኢየሱስ ኃጢአትን ሊሸፍን የመጣ አይደለም ኃጢአትን ሊያስወግድ እንጂ። ካለህበት የትኛው የኃጢአት እስራት ኢየሱስ ነፃ ያወጣል። ምንስር ሊያትን የመጣ እርሱ ክርስቶስ ኢየሱስ ይባላል። ዛሬ በጭንቀት ውስጥ ያላችሁ የማትፈልጉትን ነገር እያደረጋችሁ ያላችሁ የምትፈልጉትን ነገር ደግሞ ማድረግ ያልቻላችሁ የእግዚአብሔር ቃል ሲናገር አሁን በክርስቶስ ኢየሱስ ያሉ ኩነኔ የለባቸው እንዴት አገኘ መልካም እንግዲህ በኤቨርላስቲንግ ሬቨሌሽን ኦፍ ክራይስት ቤተክርስቲያን የተዘጋጀ ይመስላል ነቢት ላሁን ዚ ውስጥ ስለምናየው እንግዲህ በተደራጀ መልኩ እንደዚህ ሰብሰብ ያሉ ሰዎች ወንጌልን በጋራ ሲመሰክሩ ይ በባለፈውም ኮንተንታችን አይተን ነበርም። እዚህ ደግሞ የበለጠ ደስ ይላል። አንድ ሰው ለብቻው ሲወጣ ካለው የበለጠ በአንድ ላይ ስቶ አምልኮ ሲኖረው፣ ዝማሬ ሲኖረው፣ ከዛ በኋላ ብዙ ሰዎች አንድ ሲቆሙ ተጽዕኖ መፍጠር ይችላል ብዬ አስባለሁ። እንግዲህ ዋናው የተጠራንበት መጠራት ራሱ ኢየሱስን ለሌሎች ከመኖር በዘለለ ለሌሎች ማሳየት ነው እና እንደዚህ ደግሞ በጣም ተወዳጅ የሆኑ ሰዎች ወይም ደግሞ በመንገድ ላይ ወጥተው እንደዚህ ሲሰብኩ የሁላችንም ግዴታ ሆኖ ሳለ ግን ብዙም አልተለመደም አይደለ? አሁን አሁን እንደውም በጣም ጥሩ እየሆነ ነው። እንደዚህ በጣም ታዋቂ የሆኑ ሰዎች ወይም ደግሞ በጣም የእግዚአብሔር ቃል እውቀት ያላቸው ሰዎች በመንገድ ላይ ወጥተው እንደዚህ አይነት ነገር ሲያደርጉ ብዙም አልተለመደም። እንደዚህ ያሉ ነገሮችን በማየታችን እንግዲህ በጣም ደስተኞች ነን። እንደ ቤተክርስቲያን ብዙ ጊዜ እንደ ጽንፍ ይታሰባል። አሁን ምንድነው መድረክ ላይ ብዙ የሚያገለግሉ ሰዎች ወጥቶ ማገልገል አይጠበቅባቸውም ለን እስክናስብ ድረስ ያ እንደዛ ልክ አይደለም። ሁሉም ሰው በወንጌል ጉዳይ ላይ ተመሳሳይ የሆነ አመለካከት ቢኖረው ተመሳሳይ የኖረው አቋም ቢኖረው የበለጠ ተጽዕኖ መፍጠር ይቻላል። በዚህ ላይ የተሳተፋችሁ ሰዎች እንዳለ እግዚአብሔር ይባርካችሁ ለማለት እንወዳለን። ወደ ቀጣዩ ቪዲዮዎች እናልፋለን። እንግዲህ ቅድም እንዳየነው ነው። ይሄኛውም እንግዲህ ተመሳሳይ ቦታ ላይ አሁን ደግሞ እጅግ በምንወደው በምናከብረው በዘማሪ አቤኔዘር ለገሰ እንግዲህ እንኳን ክርስቲያን ሆንኩኝ እንኳን ኢየሱስ ሆንኩኝ እያለ እየዘመረ ነው በመንገድ እና በዚህ ውስጥ ምናልባት አሳንሰ ነው እንደሆን ክርስቲያን መሆናችንን ምናልባት አሳንሰ ነው እንደሆን የዓለም ጌታን በጸሎት የማግኘት ዕድል ማግኘታችንን፣ እግዚአብሔር ብንጠራው መስማቱን፣ እግዚአብሔር ልጆች ናቸው ማለቱን አቅልለ ነው እንደሆን ይህንን ለራሳችን መድገም አለብን። በቤታችን ከወሰንነው ውሳኔ፣ እኔ በግሌም ከወሰንኩት ውሳኔ በጣም ትልቅ ውሳኔ ኢየሱስ ክርስቶስን እንደ ግል አዳኜ እንደ አምላኬ አድጌ መቀበሌ ነው እና እንኳን ክርስቲያን ሆንኩኝ የሚለው የዘውትር ሀሳባችን ሊሆን ይገባል ብዬ አስባለሁ። ከጉድልን ነገር በላይ እንኳን እግዚአብሔርን አገኘን፣ እንኳን ኢየሱስን አገኘን፣ እንኳን ወንጌል በራለን፣ እንኳን እግዚአብሔር ወደ ፍቅሩ መንግስት ጠራ የሚለው ነገር በደንብ በልቤ ውስጥ እንዲያጭ አርቆታል። ይኛው እግዚአብሔር ይባርክን ላለን፣ በጣም እንወደው ዘማሪያ ዘለገሰ ወደ ቀጣዩ ቪዲዮችን እናልፋለን። እንግዲህ ይህኛው በሀልወት ቤተክርስቲያን የተቀረጸ ነው። ትንሽ ወጣ ያለ ነው። ሰዎች ተረጋግተው ቁጭ ብለው በሙዚቃ ብቻ ደግሞ እግዚአብሔርን የሚያመልኩበት ለየት ያለ አቀራረብ ነው። አዎ ልክ ብለዋል። እንግዲህ መጽሐፍ የሚላል አይደለ? ዳዊት በገናም በደረደረ ጊዜ ከሳውል ክፉ መንፈስ እንደሄደ ይናገራል። እና አንዳንድ ጊዜ ለእግዚአብሔር ብለን የምናቀርበው ነገር የሙዚቃ መሳሪያዎቻችን ሊሆኑ ይችላሉ፣ አምልኮቻችን ሊሆኑ ይችላሉ። ና በተለይ ደግሞ እንደዚህ አይነት ነገር በቤተ ክርስቲያን ውስጥ አልተለመደም። ደስ ይላል አይደለ? ደስ የሚል ነገር አለው። እግዚአብሔርን ዝም ብለን ማዳምጥ የምትችልበት ነው። እንግዲህ እንዳልኩ ነው፣ ምንም ነገር ለእግዚአብሔር ብለን ስታደርገው በጣም ሰዎችን የመንካት አቅም ይኖረዋል። የሀለወት በአንድ በዚህኛው ብቻ አይደለም ሙሉ አንድ ምንድነው ኮሌክሽን አላቸው። የሰዎችን ዝማሪዎች በኢንስትሩመንታል ብቻ የምናውቃቸው ዝማሪዎች፣ ግን ሙዚቃ ብቻ ሲሆን የሆነ አቅም አለው። አሁን ቃላቱን አንቺ ነሽ በውስጥሽ የምትይው እና በቃ ለብቻሽ ለራስሽ እንደመዘመር ብለሽ መውሰድ ትችላለሽ። እና በጣም ብዙ ነው። አሁን ከተለመደው የባንዶች ቤተክርስቲያን ውስጥ ያሉ ባንዶች ከሚሰጠት አገልግሎት ያለፈ ብዙ እርቀት የሄዱ ባንዶች ናቸው። እግዚአብሔርን ስለነሱ እናመሰግናለን። እንዲሁም በተለያየ ቸርች ውስጥ በትጋት የሚያገለግሉ ባንዶችን ብዙ ጊዜ እንደ ሙዚቀኛ ማስተዋል አንዳንዴ እንረሳለን እንትኖች እንትኖች ይባረኩ እንትኖች ይባረኩ እንትኖች ይባረኩ ሲባል እና ብዙ ክሬዲት ላይኖረው ይችላል ይሄ አገልግሎት ወይ ደግሞ ዝማሬ ላይ ሞቃ ድባብ ከመስጠት ያለፈ ነገር ተደርጎ ላይታይ ይችላል። ግን በዚህ አጋጣሚ በጣም ማመስገንም መባረክ እንፈልጋለን በትጋት እያገለገላችሁ ያላችሁ የቤተክርስቲያን ሙዚቀኞችን እንግዲህ እግዚአብሔር ዘመናችሁን ይባርክ። ወደ ቀጣዩ በጣም ጥሩ ጅማሬ ነው። በቤተክርስቲያን እኔ በማቀው የመጀመሪያው ሙሉ የሴቶች ባንድ እንግዲህ ፐርፎርማንስ ያደርግ ነው። አንድ ሁለት ሶስት አይተናቸዋል፣ ከዚህ በፊት በስቱዲዮ ውስጥ ለብቻቸው ሲያጠኑ፣ እንደዚህ ደግሞ ወደ ህዝብ ወጥተው ደግሞ ፕሮግራሙ ላይ ፕሮግራሞች ላይ ደግሞ መታየታቸው ትልቅ እንቅስቃሴ ነው ብዬ አስባለሁ። በኢትዮጵያ ወንጌል አማኞች የሙዚቃ ታሪክ ውስጥ በዚህ በሙሉ በአንድ በሴቶች ተገልግለን አናውቅም። ይህኛውም መዝሙሩን የቀረበው ግን ከጥቂት ጊዜ በኋላ ተስፋ እናደርጋለን ወደ ሙሉ ወደ ማጀብ ወደ ማገልገል እንደሚመጡ እንግዲህ እኛም ተስፋ እናደርጋለን። እህቶቻችን በርቱ፣ ጌታ ይባርካቸው ማለት እንፈልጋለን። ወደ ቀጣዩ ቪዲዮአችን እንለፍ። መዝሙር ዳዊት 91 ቁጥር 92።

ብራብራብራራን ራልመሰ መጽሐፍ ቅዱስ ምን ያህል ጥቅስ በቃለሽ ታውቂያለሽ ብዬ አልፈትንሽም። ግን እንደዚህ አይነት ቪዲዮዎችን ስ ለራሳችን ብንወስድ መልካም ነው። ብዙዎቻችን የምንወዳቸውን ጥቅሶች ሳይቀር በቃላችን አናቃቸውም እና እስኪ ይህንን አንድ ቻሌንጅ ብንጀምር ጥሩ ነው ብዬ ያስባለሁ። አንድ ሰው በአመት ውስጥ ሀምሳ ሁለት ጥቅስ ለመሸምደድ በሳምንት አንድ ነው የሚጠበቅበት እና እግዚአብሔር ረድቶን በሳምንት ሁለት ብናደርገው ወደ መቶ አራት ጥቅሶችን በቃላችን ማወቅ እንችላለን ማለት ነው። ይህ እንግዲህ ትልቅ ትሬንድ ነው ያስጀመርክ። እኔ እጀምራለሁ ብዬ አስባለሁ። ቃሉ ሰይፍ ነው አይደለም የሚለው እንግዲህ። ጭንቀት ሲመጣ ችግር ሲመጣ፣ ከቃላችን አውጥተን የምንናገረው ያስፈልገናል። እግዚአብሔር ቃል በዚህም በዚያም መዝሙር ዘጠና አንድን ለመስማት ችለናል ማለት ነው። ሁላችንም ከዚኛው ቪዲዮ መውሰድ የምንችለ ይህኛው ይመስለኛል ወደ ቀጣዩ ዳችን ለፍ በቃ እንጨነቅ አለ የሚጨነቅልን የሚያስብልን አትጨነቁ፣ ቢኮዝ ምንም የምታመጡት ነገር ስለሌለ። የብዙ ደስታ ማጣታችን ምክንያት ይሄ ይሆን? የጠዋት ፈገግታችንን የወሰደው ይሄ ይሆን? ስንነጫነጭ የምንውልበት ምክንያት ይሄ ይሁን? የአንዳንድም የአንዳንድ ህመሞቻችን ምክንያት ይሄ ይሁን? እረፉ፣ እኔም አምላክ እንደሆንኩ እወቁ። አስተማማኝ ፓይለት ነው ያላት ህይወታችን። አስተማማኝ እረኛ ነው ያለን እኛ የእግዚአብሔር በጎች እኔም አምላክ እንደሆን በወዳችሁ ላይ ተደግፋችሁ መውጣት የምትፈልጉ ክርስቲያኖች አላችሁ። ቢካዝ ሂ ሊቭስ አይ ከን ፌስ ትሞሮ የሚል አንድ የእንግዲ መዝሙር አለ። ዝም ብሎ በልቤ ይመጣ ዘምር ላችሁ ሳይሆን ግን፣ እች ሶ ፓወርፉ ቢካዝ ሂ ሊቭስ ሕያው ስለሆነ እሱ አይ ከን ፌስ ትሞሮ፣ አይ ከን ፌስ ነገን፣ ወይ ከን ፌስ የት ወንድሞቼቶች ለምን አለ? የነገ ባለቤት ዛሬ፣ ነገን፣ ትናንትን በእጆቹ የያዘ አምላክ አለ። ለኑሮህ የሚያስብልህ፣ የሚወድህ አምላክ አለ ነው። አትጨነቁ፣ የተጨነቃችሁ ያላችሁ ሰዎች እሱ እንዳለው እንግዲህ ዶክተር እንዳለው ጭንቀት ብዙ ነገር ነው የሚያሳጣው ጭንቀት ስለ ነገ መጨነቅ ዛሬን ብዙዎቻችንን ዘርፎናል፣ ብዬ ያስባሉ። ሰዎች ዛሬያቸውን በትክክል የማይኖሩት ነገ ምን ይሆናል እንዴት ይሆናል ብለው ሲያስቡ ነው። ዛሬ የሚወሰደውና እና ከስተዋልች ዛሬም ትናንት ነው የተጨነቅንበት። ነገ ነው ነገ ምን እንሆናለን አለ ው ዛሬ ያለን 2017 እንዴት ይታለፋል ያለ ሰው እንዳለ 2018 ላይ ቆመናል እና እግዚአብሔርን በማመን ከጭንቀት ማረፍ ያስፈልጋል የሚለውን ነው ሁ ልክ ብላለሁ። እንግዲህ የዛሬ ሳምንት የሄድኩበት ቸርች ላይ መሪ ጥቅሳቸው እርሱ ስለእናንተ ያስባልና የሚያስጨንቃቸው ሁሉ በእርሱ ላይ ጣሉት የሚል ነበር እና እንግዲህ ጣሉት ሲባል ጣሉት ነው። ገባክ አደለ? በቃ መጣል መጣል በቃ። የሆነን የሆነን ሸክም አንተ እንድትወስድልኝ ስጠይቅ ወይም ደግሞ እንድታነሳልኝ ስጠይቅ ሙሉ አንተ ላይ ነው ማስቀመጠው ማሳረፍ አይደለ። በእግዚአብሔር ላይ እንደዛ ያስጨናቃችሁን ግራ ያጋባችሁን ተስፋ ያስቆረጣችሁን ነገር እሱ ላይ ጣሉት። እረፍት እረፍት የሚሰጥ አምላክ ስላለና ዶክተር እንዳለውም እንግዲህ ብዙዎቻችን በዚህ ነገር በተለያየ ጭንቀት ውስጥ ሆነን ሰላማችንን ያጣን ደስታችንን ያጣን ኢየሱስ ጋር ወስደ እርሱ እናንተ ሸክም የከበራችሁ ሁሉ ወደ እርሱ ወደ እኔ ነው እኔ ማሳረፋቸዋል፣ አይደል ያለው። ስለዚህ ማሳረፍ ወደሚችልበት ወደሚያውቅበት እግዚአብሔር ሸክማችሁን አሳርፉ ልንላችሁ እንወዳለን። ወደ ቀጣይ ፊዲዎችን ልፍልም ሰይጣንም ፓራላይዝ ያደርጋል። ቆይ ስሙኝ እ ስሙኝ ሰይጣን ፓራላይዝ ያደርጋል። ስለአሜን ትላላችሁ። ኢየሱስ ጌታ ነው። እባካቹሁ ባለፈው ስለ ዶሮና ስለ ንስር ሰብኬያለሁ ከምሰሙት ተጠበቁ እንዴት ሁሉ አሜን አይባልም ምን ሆናችሁ ነው ኢየሱስ ጌታ ነው ሁሉን አሜን አትበሉሽ መጀመሪያ ስሙ ከዛ በእምነት ነው የምታዋጡት የሰሙት ቃል ከሰሚዎች ጋር ስላልተዋህደ አልጠቀመም ፕሮግራም እስኪያልቅ አሜን አትበሉ ይህ ትንሽ ፈገግታ የሚያጭር ነው። ቸርች ውስጥ ገጥሞ ያውቃል? አዎ አዎ፣ ገጥሞኝ ያውቃል። ሰዎች ልክ ያልሆነ ነገር ብለው እኛ አሁን ከኮንተንቱ ሳይሆን ሰውዬው ምን ተናገረ ተናገረ ሲሆን እንዴት ተናገረው ነው የብዙ ሰው ለአሜንተ ያለው ምላሽ። በተለይ ከእንደዚህ ምንድን ነው ከእናት ከናት ቤተክርስቲያኖች ውጭ ባሉት ቤተክርስቲያኖች ላይ ሁሉም ቤተክርስቲያኖች እንደዚህ ያሉት ትክክለኛውን ይዘት የላቸውም ማለት አይደለም ግን ወደዛ እናድላለን። ብዙ ጊዜ እንደ ቤርያ ሰዎች መመርመር ጥሩ ነው። የስህተት ትምህርት ወይ ደግሞ ትክክለኛ ያሉን አስተምህሮ ገና እንዳየሹ ላትለዩ ትችላለች። ግን ማየት ምንድን ነው የዚህ ነገር አላማው ተጠቅልሎ ከእግዚአብሔር የመጨረሻ ግብ ጋር አንድ ላይ ሄዳል ወይ ወንጌል ነው ወይ ትኩረት የሚለውን ቼክ ምናደርግ ጥሩ ነው። ይሄኛው እውነትም የተፈጠረ ቪዲዮ ላይ ነው የተሰራው፣ ኛ አዝናኝ በሆነ መንገድ ሰርተውታል። ግን የምንሰማውንና አሜን የምንልበት እናውቀዋለን ወይ የምንሄድበትን ቸርች ዋና ዋና አስተምህሮች እናውቃለን ወይ አሁን ብዙ ጊዜ የምሰማው ባልስማማበት ነገር የኢየሱስን ስም ይጠራሉ ይባላል። እሱ ብቻ አይደለም የኢየሱስን ስም መጥራት ብቻ አይደለም። ነገር እዩ፣ ምንድን ነው የሚያስተምሩት? እንዴት ነው የሚያስተምሩት? ፍሬያቸው ምን አይነት ነው? በፍሬያቸው ታውቋቸዋላችሁ ስለሚል እና እነዛ የምንሄድባቸው ሰዎች፣ ቤተክርስቲያን ያሉ አገልጋዮች ኢየሱስን ለመምሰል የሚጠሩ ናቸው ወይስ እነሱ ናቸው ዋናዎቹ በምንሄድበት ቦታ ላይ አይኑ ውስጥ ያሉት የሚለውን ነገር በደም ብናስተውል በጣም ትልቅ መልክት ያለው ነገር ይመስለኛል። ልክ ብለሃል። እንግዲህ ትንሽ ፈገግ የሚያስብል ግን ትክክለኛ የሆነ ብዙዎቻችን፣ አሜን ያልሆነ ነገር ተናግረው እየሰበኩ አሜን ሲሉ አሜን ትላላችሁ እንደምናምን ብሎ ያለ አገልጋይ እኔም አውቃለሁ። ቸርች ውስጥ ገድሞኝ አውቃለሁ። እና ምንሰማውን፣ እንዳልኩም ምንሰማውን፣ ምንመገበውን እንግዲህ በማስተዋል እንዳልኮም ደግሞ የምንሄድበትን ቸርች በማወቅ እንግዲህ ከእንደዚያ ነገሮች መቆጠብ እንችላለን። አንድ ጊዜ እኔም ገጥሞኛል። እንዴት ነው የገጠመኝ? ሆን ብሎ ፈተና ነበር። እና ከሉቃስ ወንጌል ይሁን ከዮሐንስ ወንጌል ወደ መጨረሻ አካባቢ የሆነ ምዕራፍ ጠቅሰው በጣም ወዳቸው ቲኔጅ እያሉ ያስተማሪ ነበር ናቸው፣ ቤተክርስቲያናችን ውስጥ ሽማግሌነት በመምራት ያገለግላሉ። እና ከዚያ በኋላ ሰዎቹም ለኢየሱስ ወድቀው ሰግደው ክብር ለአንቴውን ምናምን አሉታል። ማንም አሜን አላለም። ቲኔጆች ነበር፣ ልምዶ የለንም። ከዛ ጸጥ ተባለ። አሜን አሉ። እየፈተኑ ነው። ጸጥ አሜን ሲባል በቃ ልብ ብቸኝነት ተሰማቸዋል ወይ ደግሞ ለምን ሰው አሜን አይልም ብዬ ነው። ፈንጠር ማለት ነው። ከቆዮቼ አሜን አልኩ በቃ ጫን ብዬ አይ እንደዛ ኃይልም ቃሉ ማለት ተፉበት ሰደውት ነው ብለ ስለ ኢየሱስ ክርስቶስ መከራ ሚያነሳ ክፍል ነው እና ከዛን ጊዜ በኋላ ያቺ ያኔ አሜን ማለት ለሳጠቅመኝ አልቀርም አንዴ መሳሳቴ በደንብ እንድሰማ አድርገውኛል። በዚ አጋጣሚ ከልማ መስገን ወዳለው እኛን መመሬን እንግዲህ ለዛሬ ያዝናቸው የማህበራዊ ሚዲያ ይዘቶች እነዚህን ይመስላሉ። የኢቫንጀሊካል ቴሌቪዥን ፕሮግራሞቻችን የሚቀጥል ይሆናል። አብራችን ቆዩ።